መዘምራን አባቶቼ፣ ሊቃውንት፣ መነኮሳት፣ መዘምራን፣ መዘምራት በጀማረዳችሁ ኦርቶዶክሳውያን ምዕመናን ምዕመናት በዚህ ዕለት በዚህ የተቀደሰ ስፍራ የተገኛችሁ የድምፅ የሚሰማችሁ ኦርቶዶክሳውያን ኩላችሁ በአንድ አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የሰላምታ ቃል ሰላም ናችኋለሁ። ለምሮናችሁ ዳግም ለተሰራነበት በአዲስ ተፈጥሮ ሱን መስለን እንደገና ለተገለባንበት ለዚህ የመዳን ቀን ለዚህ የሕይወት በዓል እንኳን አደረሰን አደረሳችሁ። በደመና እንነጠቃለን የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ የተላከ ምዕራፍ አራት ቁጥር አስራ ሰባት ላይ የሚገኝ ቃል ነው። በዚህ መሪ ቃል እግዚአብሔር መንፈስ ቅዱስ እንደገለጠሎን መጠን የረዛውን አሳንስን የረዘመውን አሳጥረን ጊዜውን ወቅቱን ሰዓቱን ዋጭተን ለዚህ ዕለት ይሆነን ብሎ እግዚአብሔር መንፈስ ቅዱስ ይተቀበልንን እንመሰክራለን። ለምንናገረው ምስጢር ጥለውን ለምትሰሙትን አስተዋሪን ይሳንና አዚሳችው። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች ትናንት ጽፎ ላከው ነው። ዛሬ ለኢትዮጵያውያን የሚያገለግል ቃል ነው። ተሰለንቀ የምትባለው ሀገር በመቄዶንያ ፊልጵስዩስና በአካይያ ቆሮንቶስ መካከል የምትገኝ የግሪክ ክፍለ ሀገር ናት። በዚህ ስፍራ ሐዋርያ ጳውሎስ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስን ከልደቱ እስከ ዕርገቱ ድረስ ያለውን አድርጎ ቢመሰክርላቸው በተሰሎንቄ የነበሩ ትምህርትም ያገመጡ በግማሽ የሚሆኑ የተሰሎንቄ ነዋሪዎች አመኑ። ስርዓተ ጥምቀት ተሠርቶ ሀብተ ውልድና ሕወተለቡና ስመ ክርስትና እማገኙ በዚያ ያላመኑ ሕዝብ አበላሸ ለአመፅ ቀሰቀሱ ብለው ሐዋርያው ቅዱስ ጳውሎስን አሳደዱት። ከተሰሎንቄ የተሰደደው ሐዋርያ ቤርያ ተብላ በምትታወቀው በዚያ የድልክ ክፍለ ሀገር የደሆነችው ገብቶ የመሥራችን ቃል በተሰሎንቄ እንዳገለገለው እንደዚህ መሰከረላቸው መሰከረናቸው ጸጋ መንፈስ ቅዱስ ያግዘው ነበርና

የመንግሥቱን ወንጌል መሰከረላቸው። የመድኃኒታችን ሰው መሆን የሰውን አምላክ መሆን ገለጠላቸው። በዳግም ተፈጥሮ በአዲስ ተፈጥሮ እግዚአብሔር እንዴት ባለ ይቅርታ ይቅር እንዳለን የገልጠላቸው። በዚያም በቤርያ ካመኑት በእጥፍ የሚሆኑ አይዛን ጣዖቶቻቸውን ጥለው ባልጋም አምልኮታቸውን ሁሉ ሰባብረው በመድኃኒታችን ኢየሱስ ክርስቶስ አመኑ። ከዚያም ሥርዓተ ጥምቀት ተሰርቶላቸው ሥርዓተ ቁርባን ተዘጋጅቶላቸው ጳጳሳት፣ ቀሳውስት፣ ዲያቆናት እነ ጢሞቴዎስ እነ ቲቱ እና ፊልሞና የሚባሉ ተሾመውላቸው ሰፊ አገልግሎት ሰፊ ቤተ ክርስቲያን እንድትኖር ይህንን ስራ ሰርተን ጸጋ መንፈስ ቅዱስ ተመልከቱ ወገኖች። ሐዋርያው ቅዱስ ጳውሎስ ከሀገር ሀገር እንደ ወንጀለኛ የሚሳደደው የሚሰደድበት ኃጢአት ምሮት አይደለም። እውነት ስለ ያዘ ነው የሚሰደደው። ወንጌል ተሸከመ ነው የሚሰደደው። እምነት ይዞ ነው የሚሰደደው። ስለ መድኃኔዓለም እየመሰከረ ነው የሚሰደደው። ታውቃላችሁ፣ እውነት ስትይዙ አሳዳጅ አላችሁ። ምስክር ስትሆኑ አሳዳጅ አታጡም። ወንጀል ስትሸከሙ የወንጀል ጥላቶች ያሳድዷቸዋል። እውነተኛዎቹ ለሐሰተኛዎቹ አንመችም። ወንጀልን የተሸከምን ወንጀልን ለሚነቅፉ አንመችም። ይህን ሕይወት ቃል የመድኃኒታችን የኢየሱስ ክርስቶስን የማዳንን ሥራ ስንመሰክር የማዳንን ሥራ የሚነቅፉ ጋር ንጋቻለሁ ቅዱስ ጳውሎስ እውነትን ይዞ ስለ እውነት ሕይወትን ይዞ ስለ ሕይወት ወንጌልን ይዞ ስለ ወንጌል እችም ዓመታትን ሰፊ ዘመናትን እየተሰደደ በተሰደደበት ቤተ ክርስቲያንም እየሠራ ግሩም አገልግሎትን ፈጽሟል። በውከትሌማችላግ ይበርብን ሌላ ነገሮች የአይዛን መንሳት የክፍሎቹ ሰይፍ የክፍሎቹ እሳት

እዚያ የተሰረንቄ ብቻ ቀርቶ ቢሆን ክርስትና ለተሰረንቄ ሰዎች ብቻ ይሆን ነበረ። ለቤርያ ክርስቲያኖች ዕድል በጠፋ ነበረ። ለአቴና ክርስቲያኖች ዕድል በጠፋ ነበረ። ለቤርያ ክርስቲያኖች እኩል እነዚህ ናቸው ክርስቲያኖች ነበሩ በምትሰደደው ቤተ ክርስቲያን መንፈስ ቅዱስ እየተከታተለ ቤተ ክርስቲያኗን ዓለም አቀፋዊ ይዘት እንዲኖራት አድርጓል። መንፈስ ቅዱስ እንደዚህ ይሠራል። ዛሬም በሁላችን የሥራ ነገሮች በአቴማስ አለ ቅዱስ ጳውሎስ የተሰሎንቄ ክርስቲያኖች ትስሉታል ምን ሆነው ይሆን? ፈርሰው ወይስ ስም ተቀድሰዋል ወይ ረስ እግረትሰዋል ፈርሰዋል ወይስ ደግሞ እግዚአብሔር መንፈስ ቅዱስ እንደሰጣቸው

ጢሞቴዎስ ሄደና ይቻቸውን አብሎ ለተሰሎንቄ ክርስቲያኖች ሐዋርያው ቅዱስ ጢሞቴዎስ ላከላቸው። እናንተ የነውላችሁን የሚላከለንስ፣ እነዚህ ቅዱሳን አያችሁ ለምእመናን ነው፣ ምን ያህል እንደሚያስቡ፣ ምን ያህል እንደሚጨነቁ። ምእመናን ነገዶች፣ እነዚህ አገሪዋት ስንራብ አብረው ይራባሉ። እነዚህ ሐዋርያ ስናዝን አብረው ያዝናሉ። እነዚያ ለሚያት ቅዱሳን አባቶቻችን ስንሰደድ አብረው ይሰደዳሉ። ስንገረፍ፣ ግርፋት ይሰማቸዋል። ስንቸነከር፣ ችንካሪ ያማቸዋል። ስንቆስር፣ ቆስራችን ይሰማቸዋል። ስለ እኛ የሚታመሙ ብቻ አይደለም፣ ስለ እኛም የሚሞቱ አባቶች ነበሩን፣ አሉን፣ ይኖሩና ወገኖች። ቅዱሳን ነው፣ እየተጠበቅን ነው። እዚህ የደረስ ነው፣ እንደታቀደልን። ዛሬ ማየት ለእኛ ብርቅ ነበረ። የተሰሎንቄ ክርስቲያኖች በምን መልክ እንዳሉ ጢሞቴዎስ አንተና ብሎ ላከው። ጢሞቴዎስ ተሰሎንቄ ሲገባ የተሰሎንቄ ክርስቲያኖች ትላንት እንዳመኑት፣ ትላንት እንደተጠመቁት፣ ትላንት እንደተቀደሱት ነው አልተገኙ። ነዚያ አይዛን ዘር ያበላሻሉ የተበራሸ ናቸው ተብሎ ዘራቸው ይጥፋ ተብሎ ሰዓት የገባቸው ስለት ወርዶባቸው ይሙቱ በቃ ተፈርዶባቸው።